ቤተሰብ እንዴት ናችሁ? ደና ናችሁ ወይ? ሻይ የያዛችሁ ሻያችሁን እያያዛችሁ ወይ፣ አለ ውሃ እየያዛችሁ ቡና እየጠጣችሁ ያላችሁ ቡና ጠገባችሁ ካላችሁ ቡና እያያዛችሁ እንቀመቀማለን ይሄንን ወሬ ማለት ነው። ወየው ዛሬ ደግሞ ቤተሰብ ደና ናችሁ? ሰሞኑ እንዴት ነው? ደና ነው? ደና ናችሁ? ዛሬ ደግሞ ምን ሆና መጣች? አይ ሀልጫ ወንዶችን አግኝታለች። ለነገሩ ለነገሩ ምን ታድርግ ማለት ነው። እንግዲህ ዛሬ ደግሞ እንግዲህ ታማ ተኝታ እንግዲህ ራሷን አስራ ምናምን እንግዲህ አልጋ ላይ ተኝታ መጣለች። ሆስፒታል ሄዳ ነበር አሉ። እንግዲህ አብረን እናያለን ማለት ነው። ቤተሰብ እንግዲህ ምን እንደሚፈጠር አናውቅም። አብረን ቪዲዮን እያየን አስተያየት እንሰጣለን። የትም እንዳት እንግዲህ ለምን በዚህ ልክ አስ የምትመቆጭ ለማን ብለሽ ነው ማለት ነው። አኪም ቤት ድረስ አብርሀም ተረዳት። ተረዳትና አግባት እቺን ሴተዳሪ ማለት ነው። እና ከታችን ዞር በል ምክንያቱም አንተ ባለትዳር አይደለህም። ምንም አደለም። እዛ ሄደ ሌላ ነገር ነው፣ እዚህ መተ ሌላ ነው ማለት ነው። አንተ ምን ቤት ነና ነው ሲጀመር እሷን የምታንከባክበው እስቲ ንገረኝ፣ ማለት ምን ቤት ነና። ትናንትና እንግዲህ በሃይሚ ሰበብ አድርገ ነበረ እህቴ ብትሆንስ ምናምን እያልክ ነበረ። እንደዚህ አይነት እህት ተብሎ ነገር የለም። ገባ አደለ? ቅድምቅድ ነው። ታቃላችሁ፣ ታቃላችሁ አብርሃም ማለት ነው። ልክ አፈቅርሃለሁ ብላ እንድትናገረው የሚሰሩት ድራማ ላይ በቃ እስከዛ ድረስ በቃ ሊያወጣጣት ይፈልጋል። ገባቸዋ። እኔ መራቆ ነገር አለ እንዴ ምን ሆነች ነው ሄርሚ ምናምን እያለ በ በጣም ነው የሚያስ እንትን የሚላት ማለት ነው። ገባቸው። ለሴት ልጅ በጣም አደ እንደምታስበው አብርሃም ማለት ነው። አቶ አብርሃም የሴት ልጅ ጭንቅ በጣም አደ። ለሚገባ ሴት ስትታመን በጣም አደ። ለምትጨነቀው አረ እንዴ በጣም ነው እኮ የሚጨነቁ አያችሁት።

ስለዚህ ራስን ቻል እንጂ ለእኛ እንኳን አታስቢም፣ እንደ ምናምን ለእኔ አታስቢም፣ እንደ በላት በላት ምንም አታስቢም። ዶክተር የቡታጀራ ወንዶች ማለት ነው አልጫ እናንተ እንኳን እንደ ዶክተር ልታወሩ ማለት ነው። ምግብ ስለማት በይ ሀሳብ ጭንቅ ምናምን። ዶክተር አደር ደግሞ ዶክተር ሆነ ማለት ነው ሁልጊዜ

ገባችሁ፣ አይደለም ወንድ አይደላችሁም ሲጀመር። እያንዳንድሽ ማለት ነው ወንድ ስትሆኑ፣ ሴት ልጅ አፍቅራ የሆነ የሆነ ነገር በአስተያየቷ ምናምን ምናምን ይገባችኋል አይደል? ግልጽ አድርገሽ ተናግሪ ምናምን በቃ፣ አለ እንደዛ ነው የሚሉት። እንደዛ አይደለም ድንገት ማለት በጣም ነበረኝ ሰሞን እዛ በኋላ ምግብ ደግሞ

በዚህ ነበር አናቱን መከስከስ ማለት ነው። ይሄ ማይረባ ወንድ አልጫ ምስት እያለው ግን ደረቱ ላይ ምናምን እንትን ይላል ማለት ነው። ወይኔ ወይኔ ወይኔ ሩታ ባደረገኝ ማለት ነው። በዚህ ነበር አሙቆ ማለት ነው። አናቱን መፈርከስ እግዚአብሔር ነው ምላችሁ። እንደዚህ አይነት አልጫ ወንድ ማለት ነው። እንደዘን ለትዳር ክብር የሌለ ወንድ ክብረ ቢስ ማለት ነው። ገባችሁ አደለ? እንደዚህ አይነት ወንዶች ማለት ነው። ሄርሜን ለምኑ ነች? ጓደኛ ሎርማን ጓደኛ ናት ብሎናል የሚያመጣት እኔ ኮሩታ በቃ ለእዚ ጋ ተነጋግሮ ሰሩ ድራማም ምሰሩ ማለት ነው። ልክ እንደ በቃ እንዴት ነው ባሌ ባደረገው ብዬ ሳስቦ ማለት ነው። እኔንጅ አላውቅም። እኔ ምን እንደማነሳበት ማለት ነው። ጭራሽ አንገቷን አቅፎ ደረቱ ላይ ያስተኛል። በጣም በየቀኑ እየተጎዳሽብኝ ነው። አፈራባክ ብላ አንተ ብለው ወንድ ቀን በቀን ራስሽን የጎዳሽ ራስሽን የጎዳሽ ለሰው ልጅ በጣም የሚያስብ እኮ ነው የሚመስለው። አሁን እንደዚህ ለማን ደስ ምን እኛን ልትነካ ልትነካ ነው? ኦዲንስን ልትነካ ለማን ደስ እንዲል ብለች ነው እንደዚ የምትጎጅ ምናምን። እኛ ምንም አየት መስለን ምንም በጥፍር ቆሻሻ አንቆጥራትም። ገባ አይደለ? ሰውዬው ማለት ነው አንተን እራሱ አንቆጥርም። ክብረ ቢስ ክብር፣ ሰውን ስታከብር ነው የምናከብራችሁ። እናንተ ክብረ ቢስ ሰዎች፣ ክብረ ቢስ ሰዎች። እኔ በእነ ዜድ በእነ ቲጂ በነምረት ምረት ነው ወይ በቀኝ የእናንተ ነገር ማለት ነው። እናንተ ክብረ ቢሶች የበላችሁትን እጅ የምትነክሱ ማለት ነው። እናንተ ወራዳዎች እናንተ። ብሎ ደግሞ ጫታሙ መጣል ማን ይሆናል ሌላ ማን? እንዴት ስለኔ መንገራ ለመንገራ አይደለም። ቆየው እንዴት ነው ባልና ሚስት ማለት ነው? እንኳን እንደዚህ ዘጠኝ ወሩ ነው፣ አንድ ቀን እንኳን እንደዚህ አድርጓት አያውቅም። እ አሁን ምናምን እናንተ ነው ሩታ ቦታ ሆኜ ለምድሩ ምን የምናደደው ግን፣ የምሬን ነው እኮ ፈጣሪ ትዕግስቱን ስጠኝ፣ ትዕግስቱን ስጠኝ። ዛሬ ፍቅር ነው የአንተ ፍቅር ይዟታል። መድኃኒት የለውም። ከና ተመለሰ ሰው ሰማለ የሆነ መድኃኒት አዘውልኛ

ባለ ትዳር ወንድና አምጥታችሁ እዚህ ከሌላ ሴት ጋር እንትን እያደረጋችሁ ማለት በጣም ነው የሚያስቡላት አያቸው ሁሉም ይሄ ምንድን ነው ጉንጫችሁን ይዞ ማለት ነው በቃ እንደዚህ ነው የሚያስቡት በቃ ሁሉም ያኛው ደግሞ ሚስቱን አቅፏል በቃ ሚስቱ ነች ሩብታ ተዋት ሩብታን አውጧት እሺ በቃ እቺ ሚስቱ ነች እና በቃ አልጋ ላይ ቁጭ ብላ አጠገቧ ምናምን ምናምን በቃ ያንክበክበጣል ምናምን አይ

እንደዚህ ትውይበት ምክንያት አሁን እሷ ማለት ነው መናገር የምትፈልጉ ምንድ ታውቃላችሁ፣ በቃ እንደ ወንድሜ ነበረ ማስበው በጣም ነበረ ማከብረው በጣም ነበረ ወደው። ነገር ግን በቃ እንለይ ያልኩት ከኔ ጋር ስለይ በቃ ትዳሩን ምኑን አስቤ እንለያልኩት፣ ግን ስለየው እንደ ማፈቅረው ገባኝ። ስለየው በቃ ሲርቀኝ በቃ በጣም ተሰማኝ፣ ታመምኩ። እንደ ማፈቅረው ያወቅኩት ስለየው ነው ብላ ነው የምትመጣው ማለት ነው። ታያላችሁ፣ ምን አለች በሉኝ ማለት ነው። ታያላችሁ

ይህቺ ደግሞ ምን ትላለች መሰላችሁ? ለብሩኬ ማለት ነው። ቡቡ እያለች ነው። ሀይሚዬ ድረሺ፣ ስምሽ ተቀማሽ። ገባሽ አደለ? አዎ፣ የወንድምሽ ውሽማ ማለት ነው። ስም ለብሯ ያወጣሽውን ስም ወሰደችብሽ ወሰደችብሽ። ብናገር አፈቅረዋለሁ ብዬ ብናገር ሩታን ፈቶ እኔ ጋ አይመጣም ብላ ፈርታ እኮ ነው። እንዲመጣ እኮ ትፈልጋለች። ገባችሁ አይደለ? በጣም ደሰኛ ናት፣ ቢመጣ ማለት ነው። ግን ይመጣል ብላ ስለመታስብ ገባችሁ አይደለ? መናገር አትፈልግም። ለዛ ነው። እንደዛ ነው አስተሳስበዋል። ድራማው እንደዛ ነው የተጀመረው። ወራዳ ወንዶች ማለት ነው። ባለትዳር ሆኖ ነገር ግን እሱ ሌላ የመጣቸው ሴት አፍቅሬያለሁ ብላ እንድትሰራ ሁሌ ያደርጋሉ። የብታጀረ ወንዶች ማለት ነው። ሴትና በቃ አፍቅሬያለሁ ከአንተ ጋር መተኛ ትፈልጋል። እንደዛ ካልሆነ በቃ አይሰሩ በነገሮች የሚሰራ ቀን ነው። በግልጽ ግልጽ ቆንጆ ሲጀመር ምንድነው ከመሙን ያልተናገረ እኛ ማና ኮንሱ ማለት ግን ይሄ ቡራ ማለት ነው። ትወና አይችልም፣ በደም ታውቃላችሁ። በደም ትወና አይችልም። ለዛ ነው አንዴ ያስወጡታል፣ አንዴ ያስገቡታል፣ አንዴ ያስወጡታል፣ አንዴ ያስገቡታል። ምስኪን ነፈር ጭንቀቴን ለመቀነስ መቀነስ እሞክራለሁ። ደሞ አንተ ማሰማ ማለት ነገር ነበር። ተናዷል። አሁን ነገሮችን ለማስተካከል የማደርገው ነገር የለም። ሀሳብ የሚጋራ ሰው ሳይሆን የምትፈልገው ማለት ነው አብሯት የሚሆን እስከ ዘላለም እኔም አፈቅርሻለሁ፣ አንቺን አግብቼ መኖር እችላለሁ ብሎ አብርሃም መልስ እንዲሰጣት ነው የምትፈልገው እንጂ ሀሳቧን ተጋርቶ ብቻ አይዞሽ ምናምን ብሎ እንዲሄድ አትፈልግም። አይገባችሁም እንዴ እናንተ? ይግባችሁ እንጂ የተለየ ነገር አለ ማናውቀው የሚለም ማናውቀው ነገር ካለ በቃ የሆነ አላ ንገሪኝ። እውነቴን ነው አለሽ። የሆነ ስትረስ ምናምን ከምትይው ውጪ ግን የተለየ ነገር ካለ ንገሪኝ። እኔ የምንሆነው ነው ይሄ ብሩ። አይ የምን ችግር የለም። ተቅማጥ ያዘው ወንድ ነው ይመስለኛል። በጣም የተጨነቀችው መስሎኛል።

ራሷ አማ ማለት ነው፣ ተኝታለች። በዛ ለአራስስጠ እኮ ነው የመጣው። አራስ በዚህ ሰዓት እንደዚ አይነት ነገር አንቺ ብሎ ሴት ምን ሴት ነሽ አንቺ? አሁን ስለምትፈራ ሰውዬ አይገባም እኔ ሰላም ባገኝ ሳትነግር ደግሞ እየመጣ እንደዚህ ታንከባክባት አለ ምናምን ታማ ነው በቃ ምናምን ብለት ስለምታንከባክባት በዛ ታገኛለች። ነገር ግን አፈቅራ ለወዳለው ከነጋ እንድትሆን እፈልጋለሁ ብላ ከነገረች ግን ትርቃት ትርቅብኛለ ብላ ስለምትፈራ ነው። አይገባም እንዴ ሰውዬ አይገባም።

አያችሁ እያጎረሳት ምናምን በቃ አንተ አንተ ልክስክስ ሰውዬ ማለት ነው። ሩታዬን እንደዚያ አድርጋት ታውቃለህ? ሁን ታውቃለህ ወይ ዘጠኝ ወር ሙሉ እያስለቀስካት አሰርተ ማለት ነው። አሁን ሌላ ሴት እንደዚህ ታማ ስትተኛ እሷን ለማንከባከብ እሷን ለማጉረስ እሷን አይዞሽ እንዴት ተኝተሽ አይሻለሁ እኔን እያጽናናሽ እያሳቅሽኝ የነበርሽ ሴት እንዴት እንደዚህ ሆነሽ አይሻለሁ ብለ ከእሷ ጋር ሆነ ማለት ነው። እንደዚህ የምታንከባክባት ሩተ ዘጠኝ ወር ሙሉ መጀመሪያ ምርመራ ነው እንጂ ከዛ በኋላ እያስለቀስካት፣ ደመንባ እያስለቀስክ ገብ ያረክ ነበረ በእሷ ስም ብር ማለት ነው። አይኖ አውቃለሁ፣ ሁለታችሁን ተስማምታችሁን እንደምትሰሩ አውቃለሁ። ነገር ግን ቢሆንም ግን በጣም ያስጠላል። በዚህ ልክ እሷን እያስለቀስክ ሌላ ሴት ደግሞ እንዴት ነው ሚስቱን ያላከበረ ወንድ ጓደኛ ጓደኝ እንደ ጓደኛ እናስበውና ማለት ነው ጓደኛዬ ናት ብላ የምታስባትን ሴት በዚህ ልክ እያንከባከብክ ለማስመሰል የምትሞክረው ማለት ነው። እንዴት እንድንረዳ ነው? ቆይ ንገረን ንገረን እስቲ ለሴ ልጅ ክብር አለ እንድትባል ኖ ኔቨር

ረገዘች ሴትዮዋ ማለት ነው። ቤተሰብ ባለፈው እንግዲህ ታውቃላችሁ ከአብርሃም ጋር ፕራንክ ሰርታለች ማለት ነው። ታውቃላችሁ፣ ፕራንክ ሰርታለች እና እንግዲህ እየዛ ቀን አብረኸኝ አድረሃል፣ ተናደ ነበረ ምናምን ከአንተ አርግዣለሁ ብላ መስራቱ አይቀርም። ቤተሰብ ታያላችሁ። ምን አለች ትዛ በሉኝ፣ ማለት ነው። ወይስ የአብርሃም ፍቅር ነው ያስረገዛት? አረ ወይኔ! አረ ወይኔ! ሩታ፣ እኔ ሩታ ትዝ አለችኝ መቼ መሰላችሁ? አንድ ጊዜ እንደዚህ ክቺን ላይ ተሰብስቦ ምግብ እየበሉ እንደዚህ እየሮጠች ሽንት ቤት ገብታ ነበረ። ትዝ ካላችሁ ሩታ ማለት ነው። ያ ቦታ ትዝ አለኝ። አሁን አረገዘች በቃ ወይ ተከትሏት ይሮጣል ደሞ ወይ ወይም ደሞ ከነዚህ ከብችሎች ከአንዳቸው ጋር ተኝታ ነው ያረገዘችው፣ ወይም ደሞ ከአብርሃም ነው ያረገዘችው። ምን ቤተሰብ ያው ታቃላችሁ አይደለ? እነሱ ማለት ነው። ልንገራችሁ፣ እኛ ኦዲንሶች የሆነ ፍንጭ እንስጣቸው እንጂ። በዛ ነው የሚመጡት። ምክንያቱም ይሄ ሰሞን የሆነ ቢጫ ልብስ ለብሳ ምናምን ርጉዝናት እያሉ የሆነ ቀይ ልብስ ለብሳ ምናምን በሱ ላይ ርጉዝናት እያሉ ቦርጫዋን ቦርጭን ምን አይዶን ነው እሱን ትክቶክ ላይ ምናምን እየፖሰቱ ነበረ። ስለዚህ በዛ ቪዲዮ ለምን አንሰራም ብሎ ነው የመጡት። በጣም ነው መሸቀል የሚወዱት ታውቃላችሁ፣ የሆነ ነገር ካገኙ በዛ ፓርት መሸቀል ይወዳሉ ማለት ነው እና የሚወዱት። ስለዚህ ያ ፓርት ይዞ ነው የመጡት ማለት ነው። ስለዚህ አብርሃም ካንተ ጋር ብዙ ጊዜ ታመም፣ እቤትም መጥቼ ነበረ፣ ነገር ግን በቃ ካንተ ጋር ተኝቻለሁ፣ አንተ የዛ ሰዓት ትዝ ላይለው ይችላል። ስለዚህ ካንተ አርግዣ ያሉ ትላለች። ዘሩ ቀለጠ። አሁን ነው አሁን ነው። ቤተሰብ ግን ታውቃላቸው። እነዚህ እነዚያን ልጮች፣ እያንዳንዱ ማለት ነው። የምሬን ነው የምላችሁ። አሁን ለድራማ ወይም ደግሞ ለዚች እንደዚህ ሆኖ እንጂ ማለት ነው። እርግጠኛ ነኝ እንኳን እህታቸው አይደለም ታማ እንኳን ኖ እንኳን ጓደኛቸው ታማ አይደለም እንኳን እህታቸው ወይም እናታቸው ብትታማም እንደዚህ ተጨንቆ አኪም ቤት አይወስዱም። ልንገራችሁ ማለት ነው። እርግጠኛ ልንገራችሁ እርግጥ አድርጌ ማለት ነው። እነሱ ሰው ግን በተግባር የማያደርገው ነገር ለምንድን ነው ነገር ምክንያቱም ከቤት ሲመጣ ሊዩ አብርሃም በአንድ አመት ውለልጅ፣ ጠብ ሴትና ወንድ ማለት ነው። ከዚች ሴት ከሩታ ወንድ ጠብ ይደረጋል። አለቀ። ዩትዩት ያሁን ይህ ባለትዳር አይደለም። ሲጀምር ባለትዳር ወይኔ ወይኔ፣ ምን አለበት ኔ ዱባይ ሄድኩ ቀን ማለት ነው፣ እግሬ በተቆረጠ በዛ ላይ ደግሞ በፈጣሪ ስም እግዚአብሔርን አሳዝኜ በማዋት፣ ምን አለበት የዛ ቀን እግሬ በተቆረጠ። እግዚአብሔር አንተ ይቅር በለኝ መዳና ለማንተ ቅርበለኝ ያው ልጅ ነኝ፣ እንግዲህ ያንተ ልጅ። እንግዲህ ጥፋት አጥፍቻለሁ። ይሄው በወዴንሶች ፊት ለፊት እኔ ይቅርታ ኢትዮጵያም ገብቼ ንሳ ገባለሁ። ለንሳ ሞት ያብቃኝ። ግን ይቅር ይቅር በለኝ አምላክ ይቅር በለኝ። እውነት ለመናገር ሃይማኖቴ የማይፈቅደው በማማት የዛ ቀን ጾም በጾም እኔ ሄጄ ከነሱ ጋር መገናኘቴ ምን አለበት አምላክ። የዛ ቀን የሆነ ነገር በተፈጠረ ኖሮ ማለት ነው። ግን ለመልካም ነው። እውነት ለመልካም ነው። ግን ባለትዳር ሲጀምር ባለትዳር ነው ተብሎ፣ የሆነ እኔ እንጃ አላውቅም። ቤተሰብ እንግዲህ ታይሙን እንግዲህ ይቅርታ መጠየቅ እፈልጋለሁ። በዚህ አጋጣሚ ሰላማችሁ ይብዛልኝ። እወዳቸዋለሁ፣ አከብራቸዋለሁ። ባይ ባይ